ሰላም ሰላም፣ እንደምን ከርማችሁ ውድ ኢትዮጵያውያን፣ ሰላም ናችሁ? ዛሬ ትንሽ አጠር ያለ መልእክት አለኝ። ይሄን መልእክት እንደምታደርሱልኝም ተስፋ አለኝ። እሱም ለማን ነው? ለነዚህ ኢትዮጵያ ውስጥ ኑግቡ ምናምን ምናምን እያሉ ለሚደሰኩሩብን ሆድ አዳሮች አርቲስቶች ማለት ነው። ማለት እኛም ላይ ድራማ መስራት ጀመራችሁ እንዴ? ቆይስኛ ድራማችን እያየን እንደው ሰው ባደረግናችሁ በእኛ ፍቅር እዚህ ባደረስ ናችሁ። እኛ የህዝብ ነን እያላችሁ ሙዲ እየያዛችሁብን ጭራሽ እኛም ላይ ድራማ ተሰሩ ጀመር። ቆይ እንዴት ነው እስቲ ሀያ ቀን የቀራቸውን ሰዎች ክንፍ አውጥተው ነው የሚመጡት ወይስ በመኪና ተጀመረ? እንዴ በመኪና ነው የሚመጡት? እንዴት ነው የሚመጡት? እስቲ እኔ ያልገባኝ ነገር ቢኖር እነዚህ ሰዎች እንዴት ነው የሚመጡት? እነዚህ እህቶች እንዴት ነው የሚገቡት? ቤት በኩል ነው የሚገባው? እየተዘጋጀ ነገር አለ ሲቀጥል ደግሞ ማለት ነው። እናንተ ቆይ ዛሬ የተነሳችሁት ሁለት ወር ከአስር ቀን አለፈው እንግዲህ የት ነበራችሁ ያኔ? በሉ አልተባላችሁማ። እናንተ በሉ ስትባሉ እንደፈለጋችሁ እኛን እንደከብት የምትነዱን ይመስላችኋል። እንዴት ነው በቃ፣ በመስኮት በቲቪ መስኮት ላይ ያናችሁ ራሳችሁን በምን ሂሳብ ብታዩ ነው ማለት? እኛ ተደማጭነን ብላችሁ እኛ ላይ ሙድ የምትይዙት እንዴት ነው? ምን አይነት ሰዎች ብትሆኑ ነው እናንተ እኮ? ትልልቅ ሰዎች ናችሁ፣ ልጆች አላ አሏችሁ፣ ብቻ ትልልቅ ሰዎች ናችሁ። እና እንዴት ነው የማታስቡት እናንተ? እኔ የምን አይነት ሰዎች እንደሆናችሁ ግራ ገባችሁኝ። እንዴት ነው የማታስቡት? እነዚህ እህቶች ወንድሞች፣ እስከዛሬ ድረስ የሚደርስብንን ነገር ታውቃላችሁ። ኦኬ፣ እንደዛም ሆኖ ግን ስንት ቀን ይቀራል አስር ቀን ማን ነው ሀያ ቀን እስኪ ቀረው ጠብቃችሁ መዝፈን ይሄ ምን ኢትዮጵያ ያሉት ቤተሰቦቻችንን ለማደንቆር ነው ግቡ ብለናቸው ነበረ እነሱ እምቢ አሉ ለማለት ነው ወይንስ እውነት እውነት ወገንተኝነትማ የሚሰማችሁ ሰዎች ኢትዮጵያውያን ብትሆኑ ኑሮ እናንተ አርቲስቶች አሁን ማለት ይሄ እዚህ እንትኑ ላይ ምንድነው ግቡ አይነ አበባ በአይነስጋ ባይነ ስጋን ምናምን በተለይ ሙላ ለምን ተባለ አንቺ አይንሽ ይፍረስ አንቺ አይደለሽ ከሳሙራ ከገዳይ ጋር ግንባር ለግንባር ተገጣጠነ። ስጨፍሬ ስደንሽ የነበረው የትልቅ ቅሌ ቅሌታም ቅሌታም ሴት ረመዳን ይሁን ነገር የለብኝም። ግን ሰው ሳይፈልግ እንዲናገር ታረጋላችሁ። ሰው የመሆናችን ነገር ሁሉ እየቀባችሁ እንትን አንፈልግም። ገባች። እናንተ ትክክለኛ ሰው ብትሆኑ ኑሮ ዛሬ አልነበረም ስለኛ ማውራት የነበረባችሁ። ከፎቅ ላይ ስንፈጠፈጥ ነበረ ዛሬ አይደለም ሳውዲ የዛሬ አራት ዓመት ከሶስት ዓመት ከአራት ዓመት በፊት ነው የሆነ ነገር የነበረው፣ እና ያኔ ትቆረቆሩ ነበረ። በየቦታው ኤምባሲ በር ላይ እየተገደሉ ም ሲሉ ሁሉ ነገር ታቃላችሁ። ያኔ ትቆረቆሩ ነበረ። ከፎቅ ላይ ሲወረወሩ ያኔ ትቆረቆሩ ነበረ። ጤነኛውን የመጡ ሰዎች ኩላሊታቸው እየተወሰደ በሽተኛ እየተደረጉ ሲላኩ ያኔ ትቆረቆሩ ነበረ። እስካሁን አልሰማንም ድምፃችሁን። ዛሬ መንግስት ግን ለራሱ ጥቅም በሉ ሲላችሁ እንደ ቻርጅ ቸረጁ ትላላችሁ። እኛ ደግሞ በግ አይደለንም እናንተ የምንከተል እናንተንም በግ አይደለንም። እዛ ያለው በእናንተ በእነሱ ስር ሆናችሁ በግ ስለሆናችሁ እኛ እናንተንም የምንከተል በግ አይደለንም። ሲጀመር ይሄ ኢትዮጵያዊ ማንነታችንም አይፈቅድም። እናንተ ኬት የመጣችሁ ከርሳማ አርቲስቶች እንደሆናችሁ አላቅም። በተለይ እንዴ ምን እስቲ እነ ሙላለም ሸዋፈራው ሰራዊት የታወቁ ናቸው እናንተ ሌላው ዝነ ከነሱ ጋር የገባው አርቲስት እንትን ብሎ ሰላማዊ ሰል ማን ነው ይቅርታ በሚጠይቅበት ሰዓት እናንተ ትጨምራላችሁ። እና ምን እስቲ ምን እዚህ ውስጥ አስከተታችሁ? ሶስቱን ተዋቸው። ምን እዚህ ውስጥ አስከተታችሁ? እንዴ እንዴት ብለን ድሮም የቆጨን ነበረ። እንኳን ውጡ ተበላችሁ እናንተ እያላችሁ ቤት በኩል ሀገራችን የሚያገራችን የምንገባው እንደናንተ አይነት ተወዳደር ሰው እያለ እውነት በራቀችበት ሀገር ላይ እንዴት ነው የምንገባው? እውነት በጠፋባት ኢትዮጵያ ላይ እንዴት ነው የምንገባው? እናንተ መጥፎች ናችሁ። መጥፎ መጥፎ መጥፎ። እንደ እናንተ አይነት ሰው እያለ እንዴት ነው የምንገባው? እናንተ እኮ ናችሁ አገሩ የበከላችሁት፣ በሽተኛ ያደረጋችሁት ማለት ነው። እኛ እንዴት እንዴት ኢትዮጵያዊነት እኮ ጠፍቷል። የትኛው አገራችን ነው የምንገባው? የትኛው ክብራችን ክብራችንን አጥፍታችሁ ማንነታችንን ያደበዘዛችሁ እርኩሶች ናቸው። እናንተ እኛ የት ነው የምንገባው? ወያኔ አንድ ነገር ልንገራችሁ ከዚህ በኋላ የትኛውም ኢትዮጵያዊ እስከኔም ጭምር ከወያኔ መፍትሄም ሆነ ሆነ መብት አንጠይቅም። እኛ ከወያኔ ወዶም እንዲወርድ አንለምነውም ስልጣኑ እንዲለቅ። ከዚህ በኋላ በየትኛውም አጋጣሚ ትግሉን ደግፈን ወያኔ ወደ ደም ጠላም ይወገዳታል እንጂ ከወያኔ ከዚህ በኋላ መፍትሄም አንጠብቅም። ብዙ እንትን አትበሉ። እኛ ወያኔ መፍትሄም እንዲሰጠን በጭራሽ አንጠብቅም፣ አንፈልገውም። ወያኔ የሚባል ስርዓት ወርዶ ማየት ነው እኛን የሚያስደስተን የምንፈልገውም ማለት ነው ደግሞ ይሆናል የእሱ ማውረጃ ነው። እነዚህ ሁሉ ምልክቶች እሱ ስለሚወርድ ነው። ይወርዳል ደሞ ይሆናል። እናንተ ግን እኔ ምን ምን አቀበጥብጣቸው? እነሱስ የሰው ደም ነው እንዲያክለፈለፋቸው። እናንተ ገንዘብ፣ ገንዘብ እንደዚህ ያደርጋል እስቲ ገንዘብ ነው እንደዚህ የሚያደርጋችሁ? መቼ እንጂ ሌላ ነገር አይደለም። እነሱ ኦኬ፣ ደምም አለባቸው እነዚህ ሰዎች እኮ ደምም አለባቸው። እነዛ ወንድሞቻችንን የገደሉበት ምሽግ ውስጥ ወስደው እንደዛ ሲያስጨፍሯችሁ፣ እንደው እዛ ምሽግ ውስጥ ነበር መክተት እናንተን። ሁላችሁ እዛ ሄዳችሁ አርቲስቶችን ሰብስቡ እና እንደዛ እንትን ሲሏችሁ የነበረው ስትጨፍሩ፣ ምን ስትሉ ምን ስትሉ የነበረው አልበቃ ብሏችሁ ዛሬ የሳውዲ ዜጎቻችን ግቡ ቆይ ከሙላ አለም ጀርባ ብረታ ብረት የሆነ ፋብሪካ ነገር የት ነው ያለው? ያ ፋብሪካ እስቲ የት የት? በገዛ ሀገራችን ላይም ሁለተኛ ሀገር ሄደን የሰው ባሪያ ነው የምናለው። የት ነው ያለው ያ ፋብሪካ? እስቲ እውነቱን እንነጋገር ከተባለ የት ነው የትኛው ሀገር ውስጥ የትኛው ክልል ላይ ነው ያለው? እሱን እንኳን ግለጹልን እስቲ። እንዴ ያሟቸዋል እንዴ? እናንተ ይሄን ያህል እኛ እንደ ሰው አቆመን ስላስከሄድናችሁ ነው። እኛ ባለውለታችሁ፣ እንደ ሰው እኮ የቆማችሁት በኛ ነው አይደለን እኛን ተመልካችሁ ነን ሰው ያደረግናቸው እና እኛን እኛን ነው እንደዛ እያደረጋችሁ ነው ያላችሁት ማለት ነው። ለኛ ይሄ መልስ ለኛ ለኢትዮጵያውያኖች ይሄ መልስ ሊሆን ይገባል። እናንተ የት ነበራችሁ ትላንት? እስቲ ለምሳሌ እያንዳንዳችን አረብ ሀገር ሰርተን ለቤተሰቦቻችን ያደረግናትን ነገር እህት ወንድሞቻችን አስተማረን ስራ አጡ ያው እየተሰደዱ በየባህሩ እንትን እያሉ ነው እንደዛው እንደዛው የው ሰው ሀገር ላይ እየተቃጠልን ደም እየተፋን ቤት ብናሰራላችሁ ቤቱ የእናንተ አይደለም የመንግስት ነው ተብለው እየለቀቁ ነው ያን የት ነበራችሁ እ ወንድሞቻችን ስራ አጣን፣ ተምረን ስራ አጣን። መብት እኩልነት ይኑር ብለው ሰላማዊ ሰልፍ በወጡት ትንንሽ ልጆች ግንባራችሁ በጥይት ሲፈረከስ፣ ያን የት ነበራችሁ? አቹ እንዛው ቅርብ አልነበራችሁ። ኢትዮጵያ ምን ሳውዲ ያዘለላችሁ? ሲጀመር ኢትዮጵያ ላለው ህዝብ መፍትሄ ሳትሰጡ ምን ሳውዲ ያዘለላችሁ? እናንተ ትክክለኛ ኢትዮጵያ ትክክለኛ እንደው ሰው ከሆናችሁ እውነት ትክክለኛ አርቲስት ከሆናችሁ ለምን መንግስትን፣ እስቲ በምን ጉዳይ ላይ ነው እነሱ ውጡና ከሶስት ወር በኋላ አስፈላጊውን እርምጃ ወስዳለሁ ብሏል የሳውዲ መንግስት። አንተ በምንድን ነው የተፈራረምከው አትሉትም፣ አትጠይቁትም። ለምን እሱ እሱን ማለት የተጠይቁት አይደለ ከፈራችሁ አርፋችሁ ቁጭ በሉ በቃ። ካላስ እኛን እንትና አትበሉ። የምትፈሩት ከሆነ ወያኔ አርፋችሁ ቁጭ በሉ በቃ እኛን እንዴት ነው ይበቃናል። እዚህ የሚደርስብን በደል፣ እንደገና እናንተ እንደ ድራማ እየሰራችሁብን አታቃጥሉ። በእውነት እኔ ከወያኔ ይልቅ የእናንተ ድራማ እኛ ላይ ድራማ መስራት ነው ያታበደኝ ማለት ነው ያናደደኝ፣ እዚህ እንደዚህም እንድወጣ ያደረገኝ ማለት ነው። አያገባችሁም ስለ ስለኛ እምትቆረቆሩ ከሆነ ወያኔን ጠይቁት። እዛ ሀገሩ በሻይ ጠጥቶ ወይንም የሻይ ሰዓት የቡና ሰዓት ብሎ የማያውቁላት እዚህ ሳውዲ ሄደ፣ ኤምባሲ ላይ ቁጭ አለ፣ እዛ ወንበር ላይ እየተሽከረከረ የሻይ ሰዓት የቡና ሰዓት የዳቦ ሰዓት ይላል። አሁን ሻይ ቡና ዳቦ ሰዓት የሚባልበት ጊዜ አልነበረም። አሻራቸውን ለማሰራት አሁን የሚባለው ጊዜ 24 ሰዓት ቢሆን ሰርተው ህዝቡን ቶሎ ባሳፈሩት ነበረ። ህዝቡ ቶሎ እንዲሳፈር ነበረ መደረግ የነበረበት በሽፍት ሰራተኛ አባስቶ በሽፍት ነበረ ማድረግ የነበረበት። እነሱ ከሌ ተመረጠ እያሉ ፕሌን እየገዙ ይሰጣሉ በሰው ስም። እነዚህ ዜጎች ግን ወደ ሀገራቸው መግቢያ ነገር አጥተው የሚገቡበት ሊያውም ትኬታቸውንም ቆርጠው እኮ ቆመው አጡ እኮ እነዚህ ሰዎች በየጊዜ ትኬት እየተጨመረባቸው ያም አልፎ ደግሞ የሚያስተናግዳቸው ሰው ጠፍቶ ማለት ነው። ይህ ማለት እንግዲህ ወያኔ ሰው እንዳይቀጥር ነው ሰራተኛ እንዳይቀጥር ነው እንጂ። በሽፍት ሲጀመር ሰራተኛ አንድ አይነት ሰራተኛ ቢቀጥር ምን ይሰራል? ኢትዮጵያዊነት የማይሰማው ዝም ብሎ ደሞዝ ተቀባይ ምን ይሰራል? ኢትዮጵያዊነት ወገንተኝነት የሚሰማው እራሳቸው እዛው ያሉት ኢትዮጵያውያኖች፣ እንኳን ሳውዲ ያሉት ኢትዮጵያውያኖች በነጻም ቢሆን ሰርተው ወገኖቻችን ነው ያደኑ ነበር። መኖሪያ ፈቃድ ያላቸው ኢትዮጵያውያኖችም ቢሆን አግዘዋቸው እዛ ሻራው ላይ ማለት ነው። ግን ይሄ እንዲደረግ አይፈለግም? ይሄው ለህዝብ እንዲያልቅ ነው የሚፈለገው። 700 ሺህ ህዝብ ኢትዮጵያ ያለው ህዝብ ስራቷል። እንደገና እነዚህ የት ይገባሉ ነው አይደለ። ይሄ ነው እናንተ ግን እነው ቤተሰቦቻችን ወያኔን የሚለቁት ይመስላችኋል? እኛ የሆን ነገር ቢደርስብን አይለቁትም። ከተጠያቂነት ወያኔን ከተጠያቂነት ለማዳን የምታደርጉት ጥረት አርቲስቶች፣ በእውነት በጣም የምትገርሙና በጣም የምትገርሙ እንደው ምን አይነት ፍጥሮች እንደሆናችሁ እንኳን ይደንቃል። ምን አይነት አርቲስቶች እኔ እንጃ። ለሆዳችሁ ያደራችሁ ደሞዛችሁ አይበቃችሁ ለሆዳችሁ ያደራችሁ እርኩሶች፣ እኛ የፈለገ ነገር ብታደርጉ ወያኔን ከዚህ በኋላ ወያኔን መፍትሄ እንኳን አንጠይቀው፣ መፍትሄ መብትም አንጠይቀው፣ የምንጠይቀው ነገር ቢኖር እንዲወርድልን ነው። አልወርድም ብሏል። በማንኛውም መንገድ እኛ ትግሉን እንጂ የምንደግፈው ወያኔን አይደለም እንደግፈው ከዚህ በኋላ ማለት ወይ ከወያኔ መፍትሄም አንጠብቅም መብትም አንጠይቅ በቃ ወያኔ የሚባል ስርዓት ከኢትዮጵያ ውስጥ ድራሹ መጥፋት አለበት ያለ በለዚያ ምንም ነገር ምንም ሊመጣ አይችልም። ደግሞ ይጠፋል። እንደዚህ አይነት ስርዓት እንኳን እነዚህ ከዚህ በፊት የነበሩትም ጠፍተዋል። አገራቸውን አሳልፈው ያልሰጡ ለሀገራቸው ኢትዮጵያዊነት ስሜት የነበራቸው ማለት ነው። እነዚህ ኢትዮጵያዊነት ስሜት የላቸው ባንዲራው ተዘቅዝቆ ምን ብሎ እነሱ እዛ ገብተው የሚቀመጡ ምን አይነት ምን አይነት ሰዎች እንደሆናችሁ አላቅም። እና በጣም ያዘንኩት በአርቲስቶቻችን ነው። በጣም በጣም በጣም አሳፋሪ ስራ ነው የሰራችሁት በእውነት የወያኔን እንትን ብላችሁ ኑ ግቡ። ድሮም ቆይተውን ነበር፣ ምን ስሰሩ ነበር እስከዛሬ? መጀመሪያ ይሄ አሁን መቼለስ በቅርብ እዚህ ሳምንት እንኳን አልሞላም፣ ቦሌ ቡልቡላ ላይ በዚህ ክረምት ሰው ቤቱ እየፈረሰ በር እንዳለ ሲጣል ማለት ነው። ስለነሱ አስቡ እሺ። ማለት እኛ አሳቢ ያስፈልገንም አይደለም፣ ግን እናንተ የወያኔ አሳቢ እንጂ የኛ አሳቢ ስላልሆናችሁ እሱን ተውትና ኢትዮጵያ ያለው መግቢያቸውን እንኳን አዘጋጁ እስቲ። ሲገቡ መግቢያቸውን አዘጋጁ። ቤት የሰሩት ቤት እየፈረሰ ወዴት ነው የሚገቡት? ትንሽ እንኳን ጭንቅላት ይሌ እንደው ትንሽ እንኳን አታስቡ። እናንተ ትልልቅ አለ አይደላችሁ? እስቲ ግቡና አለ ከወያኔ ጋር ጠይቁት እስቲ። ምን ብለን የተፈራረምኩ ስለምን ተፈራረምኩ እነዚህ ሰዎችስ እንዲመጡ ጉዳያቸው እንዴት እየተፈጸመ ነው ብላችሁ ለምን አጠይቁትም? ትፈራላችሁ። ገንዘብ ወዳችሁ ይቀንሳል። ስለዚህ ስለኛ ካልተናገራችሁ ድምፅ ድምጽ ካልሆናችሁ የወያኔ ድምፅ ግን አትሆኑብን አርፋችሁ ቁጭ ብላ በቃ ለኛ ድምጽ መሆን ካልቻላችሁ፣ ለሕዝብ ድምጽ መሆን ካልቻላችሁ የወያኔ ድምጽ ግን አትሆንብንም፣ አትደስኩርብንም። እኛ ከዚህ በኋላ ምንም አላችሁ ምንም ኢትዮጵያ የምትባል ሀገር ስጀምር እንደናንተ አይነት አውሬና ሆዳደር ሰው ያለበት ሀገር ላይ መኖር ይከብዳል በራሱ ማለት ነው። ይሄ ራሱ መኖር በራሱ ይከብዳል። ይሄ ራሱ ተጽዕኖ ይፈጥርብናል። እናንተ በየጊዜው እየወጣችሁ የምትሰሩት ፕሮፓጋንዳ፣ ለወያኔ የምትሰሩለት ፕሮፓጋንዳ እኛ እንዲያሰጋን አገር እንደሌለን እንድንሆን ያደረገ። እኔ በአሁኑ ሰዓት በጣም ነው የመረረኝ ባሴ እናንተን ሳይ ማለት ነው። እና ሌሎች ጥሩ አርቲስቶች አሉ አይደል? ለምን እነሱ አልወጡም? ያ ቃልዋ እንደነሱ ዝም ብላችሁ ቁጭ ብትብል ምን አለበት? ካልተቃወማችሁ፣ ልክ እንደነሱ ዝም ብላችሁ ቁጭ ብሉ። እኛ የሚሆንንን እናውቃለን። ከዚህ በኋላ ወያኔ መፍትሄ ማንጠይቀው መብት ማንጠይቀው ይውረድልን? አስፈላጊውን ዋጋ ከፍለን ወያኔ በምን በኩል መታገል እንዳለብን ነው እንጂ የምንፈልገው መፍትሄ፣ እኛ እንትን አንፈልግ፣ ከወያኔ መፍትሄ አንፈልግም። ኢትዮጵያ የምትባለው ሀገር ሀገራችን ነች። በእርግጥ ባለ ሀገር ምን? እኛ ግን ባለ ሀገር የምንሆነው ወያኔ ሲወርድ ነው። ወያኔ እስካልወረደ ድረስ እኛ ባለ ሀገር ልንሆን አንችልም። አገራችን እንደቀማን ሁላ እኛም ማንቆርቱ ላይ ቆመን ዛሬን አይደለም ያው ግዜ ሊፈጅ ይችላል እንጂ ማንቆርቱ ላይ ቆመን እኛም ባላገር እንሆናለን። ሁሉም ኢትዮጵያው የሚኖርባት አገር እናፈራለን። በራሳችን መብት ማለት ነው። ሰው ላይች ላይ ተጭኖ ሳይሆን ማለት ነው። መቼም እንደ ወያኔ አይነት አውሮ ይስራት ከዚህ በኋላ ኢትዮጵያ ውስጥ እንደ አውሮ ይያለም እንጂ ከው ያኔ ኢትዮጵያ ውስጥ እኮ አውሮ የማይኖርም እንደው ድሩ ውስጥ እንኳን ምፈልግ እንደው ያኔ አይነት አውሬ የለም። እኔ ከት እንደመጣው አናቀም ብቻ ከሰው ዘርም የተፈጠሩ አይመስለኝም። እነዚህ እርኩሶች ናቸው ማለት ነው። ስለዚህ ውድ ኢትዮጵያውያኖች አመሰግናለሁ። ለነዚህ ወዳደር አርቲስቶች አድርሱ ልኝ ቻው በሉ።